ጂያን ከመጀመሪያው ጊዜ ጀምሮ ሲጠረጥር የነበረው ነገር ትክክል እንደሆነ ዛሬ አስመስክረዋል። እውር የሚባለው ሰው ዛሬ አሊያን አብረን እናምልጣ አለበዛ ሰዳከትን ገላት አለው እያለ ሲያስፈራራ፣ አሊያን ለማመን እየከበዳት፣ ሰዳከት ደግሞ በአንድ በኩል እንደዚህ አይነት አጣብቅኝ ውስጥ ሆና ተኩስ እያለች ስታጣድፈው ነበረ። በመጨረሻም ጂያን እናቱንም አሊያንም ይዟቸው ወደ ቤት እየመጣው እውር ግን አምልጧል። የት እንደተሸሸገ የት እንደተደበቀ ምንም የሚታወቅ ነገር የለም። ሲጀመረን በግድ ነበር የያዙት አን ራሽ ከእጃቸው ሲወጣ እንደሚሰወር ይጠበቃል። አሁን ጂያን ህፃኑን እያባበለው ነው። ይህም በነገው እለት እንደሚገረዝ ከተነገረው በኋላ ትንሽ ፈርተዋል። አሊያ ለፊታቸው ቆማ ታዳምጣለች እየሳቀች፣ የጂያን አባባልና ለማስረዳት የሚጠቀምበት መንገድ ገርማት ስታየው ነበረ። ከዛ ወደ ልጇ ደግሞ ቀረብ ብላ ተባብሏለች መልሳ። በሌላ በኩል ደግሞ ፍክርዬ እንዴት ነው ሀሊስ ከዚህ ቤተሰብ ጋር ሊገናኝ የሚችለው የሚለው ጥያቄ ምንም አልገባትም። ራሷን ትጠይቃለች። ነገሩ በሙሉ ድብልቅልቅ ብለዋል። ፎቶ እያየች ነው የእሱን ምንድ ነው የሚያገናኘ ማን ነው ቆይ አንተ አባትህ ስም ማን ነው ትክክለኛ ስምህ እያለች ማንነቱን አታውቅም ድብቅበቅ ብሎባታል እንዲህ በሀሳብ ተውጣ እያለ ነበር ድንገት አሊያ የመጣቸው አሊያ ከተፍ ብላ በሩን አንኳኩታ ላናግረሽ እያለች አን ነው ከዛ ወዲያው ነበረ ፍቅርዬ የወጣቸው እያው እኔ አሁን ሄዳለሁ በኋላ አካባቢ ተመጫለሽ ህክምናሽ ይጀመራል ይልልሽ ነበር የመጣሁት አለቻት እሺ አመሰግናለሁ አለቻት ፍቅርዬ ከዛ አሊያ ዞር አለች ከዛ አሊያ እያለች እና ተጠራቻት ቤት ምን ተፈጠረ ስትላ ነበረ ምን ተፈጠረ አንቺ ራስሽ ነገረኝ እስኪ ሁኔታሽ ልክ አይደለም ምንድን ነው ነው አለቻት። ሁሉም ነገር ሰላም ነው ምንም የተፈጠረ ነገር የለም ብላት ዞር ልትል ነበረ። አሊያ የሆነውን ነገር በሙሉ ሰምቻለሁ በገዛ ጆሮን የሰሞት ምንድነው ነገሩ አለቻት። ጣልቃ ትግቢ እሺ ምንም የተባለ ነገር የለም በቃ እዚህ ውስጥ ምንም አይመለከትሽም። ወደ ክፍሽ ግቢ፣ በቃ ብዙ አትቁሚ ብላት ልትሄድ ነው አሊያ አለቻት። አሁንም ቢሆን እናቷ እንዲ ምንድነው ምንፈለግሽ ብላ አሊያ እሉ ውስጥ ገብታ ዞር አለች። ቦራን ግን እንዴት ነበር የሞተው ብላ ጠይቀቻት። ከዛ አሊያ ትኩር ብላ እያየቻት ነው። ከዚህ በፊት በአደጋ እንደሞተ ነግረሽ ነበረ። እንዴት ነበረ ግን አለቻት። ለምን ጠየቅሽ? ለምን ጠየቅሽ? እሺ አደጋ ነበረ፣ አደጋ ነበር። እኔ ነበርኩኝ መኪናውን እያሽከረከርኩ የነበ ያልነበርኩት በቀኝ በኩል መጣና የሆነ መኪና ባይል መኪናው ገጨው። እያየሁት ነበር ቦራን እንዚያ ያጣሁት፣ እና ያው በዚህ ሁኔታ ነበር የተፈጠረው። እኔ አደጋ ነው የሚመስለኝ፣ ግን እነ ጂያን እና እናቱ ያው እንደ ግድያ ነው የሚያስቡት። ግድያ ብለው ነው የሚያስቡት አለቻት። ግን መኪናው ሆን ብሎ ነበር መኪናውን የገጨው አለቻት። አላውቅም፣ አላውቅም ሁሉም ነገር አደጋ ነው የሚመስለው። ለማንኛውም አንቺ እጅሽን እዚህ ውስጥ እንዳከችሽ በቃ፣ ስለዚህ ጉዳይ መለከትሽ መራስሽን ጠብቂ ይቻው ብላት ሄደች። ፍክርዬ የነገሩ እንደዚህ መወሳሰብ እያስገረማት አሰበች። የምታስበው ነገር እውነት እንደ ብላ ተመኘች። ውድ ተመልካቾች የቅጠል ቲቪ የዩቲዩብ ቻናል ቤተሰቦች፣ እንዲሁም የዘውድ ድራማ ተከታታዮች ላለፉት በርካታ ክፍሎች ዘውድ ድራማ ወደ እናንተ ሲደርስ ነበረ። ተመልካቾች በየዕለቱ ወደ እናንተ የማደርሰው የዘውድ ድራማ እንዳለ ሆኖ በቅርብ ቀን አዲስ ድራማ የምንጀምር ይሆናል። ክብሯን ተመልካቾች ይህ የሆነበት ምክንያት በዘውድ ድራማ የምናደንቃቸው የምንወዳቸው እነ ጂያን አልቦራ ሰዳከት አልቦራ፣ እነ አሊያ አልቦራ የመሳሰሉ የምናደንቃቸው የፊልሙ ባለሙያዎች ቀጣይ የፊልሙ ክፍሎችን ገና እያዘጋጁ ና እየሰሩልን ስላለ ነው። ውድ ተመልካቾች የዘውድ ድራማ አዳዲስ ክፍሎች ሲወጡ እሱን ወደ እናንተ በተመሳሳይ አቀራረብ የማደርስ ይሆናል። ነገር ግን አዳዲስ ክፍሎች እስከሚለቀቁ ድረስ በአዲስ ድራማ ወደ እናንተ እመጣለሁ። ከዛም አሊያ ፈጠን ፈጠን እያለች ከቤት እየወጣች ነው። ከዛ ናሬ ድንገት አገኘቻት። አሊያ ካልቸኮልሽ አንድ ጊዜ እንትነሽን እናውራ አለቻት። አሊያም እሺ ብላ እየፈቀደች ላን ነበር። አሊያ ልነግርሽ ምፈልገው ነገር አለ፣ በቃ ከሻሂን ጋር አንድ ላይ ሆኛለሁ እንደገና ከሻሂን ጋር ጀምሬያለሁ አለቻት። አ በጣም ደስ ይላል፣ በጣም ደስ ብሎኛል። ግን እንዴት ነው ነገሩ ከባድ አይመስልሽም? አለቻት። አዎ አሁ ልክ ነሽ፣ ከባድ ነው። በተለየ ፍቺ ሂደቱ በጣም አስቸጋሪ ነው የሚሆነው። ኧረ ፍቺ እንደ ዓመታቶች ሁሉ ሊወስድ ይችላል። አሊያ ግን ምን ላድርግ፣ በቃ ራሴን ከዚህ በኋላ ከሻሂን ማራቅ አልቻልኩም፣ ከበደኝ ለራሴን አለቻት። ይገባኛል፣ ይገባኛል ልክ ነ እና እኔ እንዴት አድርጌ ልርዳሽ ምን ላርግልሽ አለቻት። ከዛ ናሬ እስኪ ዛሬ አብረን ወደ ሆስፒታል እንሂድና ልክ በቃ ለቼክአፕ እንደምንሄዳርግ እናስመስላለን እኔ አብርሽ ስመጣ ማለት ነው። ከዛም በኋላ በቀጥታ ወደዛ እንሄዳለን እኔ ሻይን ጋር ሄዳለሁ አለቻት። አሊያ እሻ አለቻት። ከዛ በአንድ በኩል ናሬ ደስ ብሏት እያቀፈቻት ነው። በሌላ በኩል ደሜ ኡርን እያፈላለገው ነው ጂያን። በእርግጠኝነት የሆነ ምክንያት ቢኖረው ነው ይህን ዶክተር የሚያፈላልገው ብሎ ስለገመተ አሁን እያፈላለገው ነበር። ድንገት ሁለት ወንዶች መጥተው እየፈለጉት እንዳለ ነገር ግን እስካሁን እንዳላገኙት ነገሩት። ከዛ እሱም ቢሆን ተናዶ ተናደ በደንብ ፈልጉ ብሎ እየላካቸው ነበረ። ከዛ ናሬና አሊያ ወደ መኪናቸው እየጠጉ ናቸው። ወይዘሮ ሰዳከት እያየቻቸው ነው። መኪና ውስጥ ሊገቡ ሲሉ አ ናሬ ወዴት ነው ስትላን ነበረ። እማዬ ዛሬ ቼካፕ አለ ዝም ብዬ ሊድ ብዬ ነው አለቻት። ከዛ አሊያን ብትሆን ወይዘሮ ሰዳከት ችግር የለም አብራኝ ናት ብላ ተናገረች። ከዛ ወይዘሮ ሰዳከት እሺ ብላ ፈቀደች። አሊያ ካለች የተማትሄድን ብላ አሰበች። ከዛ ሁለቱ መኪና ውስጥ ገቡ። እንደ ገቡ ቶሎ ብለው በፍጥነት እየወጡ በአንድ በኩል ኦስካን ወደ ናሬ እየደወለ ነበረ። ሲደውልላት ስልኩን አታነሳም ተናደደ ሲበሳጭ ወደ ወይዘሮ ሰዳከት እየደወለ ነበረ ወደ እሷ ሲደውል ምን ፈለክ ትለዋለች ወይዘሮ ሰዳከት ናሬ ስደውልላት ስልክ አታነሳም ለዛ ነው ወደ አንቺ የደወልኩት ወደ ቤታችሁ እየመጣኝ ነው አላት ምን ልታወራ ምን ልናውራ ነው የምትመጣው በማለት ጠየቀችው ናሬ የፍቺ ማመልከቻ አስገብታለች እንግዲህ ጠበቃዋን አናግረዋለች የኔም ጠበቃ ልታናግረው እየሞከረች ነው ነገር ግን አድረገ ወይዘሮ ሰዳከት ምንም ጥቅም የሌለው ባዶ ልፋት ነው ምንም አታገኝም ከዚህ ሁሉ ነገር በማለት ተናገረ እሺ ጥሩ ግን አሁን እንዳትመጣ እሺ እዚህ ቤት ነገሮች ትክክል አይደለም። እንደገና እነሷ ደግሞ ቤት የለችም፣ ከአሊያ ጋር ሆስፒታል ሄዳለች ቼክፕ አለብኝ ብላ በማለት ነገረችው። ምን ተፈጠረ? ምን ሆነች? በማለት ጠየቃት። አይ ዝም ብሎ የተለመደው ቼክፕ በቃ ለጤና አለችው። ጥሩ ሺ ብሎ ስልኩን ዘጋው። ነገሩ አልተመቸውም፣ አልወደደውም፣ ተጠራጠረ። ወደ ሆስፒታል እሱ ራሱ እየመጣ ነበረ። አሊያ እንዲሁም ናሬ ቀድመው ደረሱ። ከመኪናቸው ውስጥ እየወጡ ነበረ። ከዛ በኋላ አሊያ ከፈልግሽ ያው እንዳያስነቃ በጀርባ በር መውጣት ትችያለሽ ወደ ውስጥ ገብተሽ አለቻት። ነገር ግን ናሬ ቸኩላለች። ኧረ አያስፈልግም በቃ ታክሲ ውስጥ ልግባና ሊድ በኋላ ንገና ይገናኛለን ብላት ታክሲ ውስጥ ገባች። ኦስካን ነገሩ ምንድን ነው ብሎ ይከታተላል። እንዴት ነው ናሬ ለምንድነው ነው ታክሲ ውስጥ የገባችው ለቼክ አፕ መታ የሚል ጥያቄ የተፈጠረበት። ናሬ ታክሲ ውስጥ ገብታ ቀጥታ የመጣችው ወደ ሻሂን ነው። ሻሂን ቁጭ ብሎ እየጠበቃ አልነበረም። ኦስካን ግን ናሬን እየተከታተላት ነው። ከዛ ሻሂን ዞር ሲል ናሬ እየመጣች ሲያት ደስ አለው። እሷም ብትሆን ከታክሲ ወርዳ በሩጫ ወደ እሱ እየመጣች ነው። ሁለቱም ይተቃቀፋሉ። ዘላ ወደ አንገቱ ስር እየገባች ነው። ከዛ በኋላ እንዴ መጣሽ፣ እንዴ መጣሽ ይላታል። በቀላሉ ወይዘሮ ሰዳከት እንደማትለቃት ስለሚያውቅ ነገር ግን እሷ አለናት ያገዘችኝ ያረዳችኝ እያለች ነው ከዛ አብረው ቀስ እያሉ ተቃቅፈው ይቀመጣሉ ከዛ ኦስካን ይህን ሁሉ ነገር ካየ በኋላ ተናደደ ተበሳጨ በጣም ከዛ ወደ ወይዘሮ ሰዳከት ደወለ ስልኩን አነሳች ሄሎ ኦስካን ደሞ የምንፈልግ ስትሎ ነበረ ወይዘሮ ሰዳከት ምንድን ነው እየሆነ ያለው ነገር ሻሂንና ናሬ አብረው ናቸው ተገናኝተው ሁለቱም አንድ ላይ ናቸው ተቃቅፈው እየተቃቅፉ ናቸው አላት ምን እንዴት እንዴት እንዴ ሊሆን ቻለ ስትለው ከዛ ሷ ሆነ እውነቱ ይላታል ከዛ አራሻውን ላክልኝ አለችው ፈጥና ልትመጣ ነው ወይዘሮ የተመሰረከት ወንዶችን ሰብስባ በቦታው ልትመጣ በአንድ በኩል ናሬና ሻይን ምን እየመጣባቸው እንዳለ ያውቁም ተቃቅፈዋል። ከዛም በኋላ እሷ ትንሽ እንዳቀፈችው ከቆየች በኋላ በቀጥታ ወደ ባህሩ ዳርቻ እየጠጋች ነበር። ቆም ብላ እሱም ቁጭ ብሎ ያያታል። ምን ሊፈጠር እንደሆነ ምን ልታሳየው እንደሆነ በጉጉት እየጠበቀ ነበረ። ከዛ በኋላ ናሬ ቀጥታ ጣቷ ውስጥ ያለውን ቀለበት ዝምብላ ታሽከረክረዋለች። አሽከርክራ አሽከርክራ ከጣቷ ውስጥ አወለቀችው። ካወለቀች በኋላ ብዙ አሰበች። ነፃኔም ብላ እያሰበች ነው። ከዛ አንስታ ባህር ውስጥ እየወረወረችው ነበረ። ደስ አላት። እየሳቀች ነው። ከዛ ሻሂን ወደ እሷ ተጠግቶ እያቀፋን ነበረ። ግን እስከ መቼ ድረስ ነው በሚስጥር የምንገናኘው ሻሂን? እንዴት ነው ነገሩ አለችው። ምን ይደረግ እንግዲህ በቃ ግን በዚህ መቀጠል የለበትም አላት። ግን እኮ ደስ የሚለው እኮ ነው። ልክ ተማሪዎች እንዳለ እንደምንገናኘው በሚስጥር ሁሉም ነገር በሚስጥር ሲደረግ ደስ ይላል እያለችው ነው ናሬ። ልሽን እናንች እንጋባለን፣ ሚስጥር የሚባል ነገር አይሰራም። እሺ እንደዚህ ተደብቀንም አይሆንም። በቃ አንቺ የኔ ሚስት ነው መሆን ያለብሽ እያላት ያቅፋታል። ሻሂን፣ ግን እኮ ከባድ እኮ ነው፣ ከባድ ነው ገና ፍቼ፣ በጣም ከባድ ይሆናል አለችው። ከባድ እንደሚሆን አውቃለሁ ግን ሁሉንም ነገር ዋጋ ለመክፈል ዝግጁ ነኝ። በሁሉም ጉዳይ መስዋዕትነት ለመክፈል ዝግጁ ነኝ። ምንም እንዳታስበ እንዳትጨነቅ ይላታል ሻሂን። ሌሎቹ በቀላሉ የሚያገኙት ግንኙነት ለእኛ እኮ ህልም ከሆነብን እያለችው ነው። እኔ በቃ እያለ ያቅፋታል። አቅፏት እንደዚህ እንዳሉ ድንገት ድምፅ እየሰሙ ነበረ። መኪናዎች መጡ። የመጡት እነ ሰዳከት ናቸው። ኦስካኑ ቆሞ እየጠበቀ ነበረ። ወይዘሮ ሰዳከት ከፊት ለፊት ሆና ራመድ ራመድ ትላለች። ወንዶች ይከተሏታል። እማ እየመጣች ሻሂን ሻሂን፣ እንዴት መጣች? እንዴት መጣች? ትለዋለች ወይዘሮ ሰዳከት ወደነሱ እየቀረበች ነበር። ምንድን ነው የምታደረጊው አንቺ? ምን ይነት ባለጌ ነሽ? ቆይ አንቺ እንዴት ከዚህ ሰው ሰባት ትቀርቢያለሽ ምን ማለት ነው፣ ባለ ትደራረለሽ እንዴ ብላ እየቀረበች ነበረ። በአንድ በኩል ኦስካን ወይዘሮ ሰዳከትን ይከተላታል። እማዬ ቆያ እንዴ ስትላት ወይዘሮ ሰዳከት ወደ ናሬ ትጠጋና በጥፊ እየመታቻ ነበረ። ምን ታደርጊያለሽ? ከዚ ሻ ጠቀ ምን ታደርጊያለሽ? አንተ ዞር በል ዞር በል ዞር በል እያለች ነበረ። ወይዘሮ ሰዳከት ጣልቃት ትግቢ እባክሽ፣ እባክሽ እያላን ነበረ። እንዳነኪያት እያለ ሲታገል ነገር ግን ልጄን ልቀቅ እባክህ፣ ልቀቅ ልጄን እያለች ከሱ ጋር ልትጣላ ነው። ከዛ በኋላ ሻሂን መሀል ገባ ልቀቂያት እያለ ወይዘሮ ሰዳከት የናሬን እጅዟ ነይ፣ ነይ ወደ ባልሽ ቤት ትሄጃለሽ። ኦስካን እና ሚስትን ውሰድ ብላ ትታ ታገላለች። ብጥብጡ ቀጠለ። በአንድ በኩል ኦስካን ናሬን ለመውሰድ ይታገላል። ለቀቀኝ ባክህ ብላ እሷ እጇን ታስለቀቃለች። ሻይንም ቢሆን እሷን ለማስለቀቅ ጥረት እያደረገ ነበረ። ከዛ በኋላ ሰዳከት በሉ በሉ አስለቅቋት እያለች እያዘች ነው። ሶስት ወንዶች ናቸው ከሻይን ጋር እየተደባደቡና እየተጣሉ፣ እሱ ራሱን ለመከላከል ጥረት እያደረገ በዚህ መል ናሬ ማየ እኔ ከኦስካን ጋር አልሄድም እየሰማሽኝ ነው ትላታለች። አብረን እንሄዳለን የተማት እያለ ኦስካን ይቆጣል። ወይዘሮ ሰዳከት ብትሆን ትመለሻለሽ ወደ ባልሽ ቤት ትሄጃለሽ፣ ምን እንደምታመጪ ይሻለሽ ትላታለች። ኦስካን አርፍጦ እየጠበቀ ነው። እሷን ጎትቶ ወደ ቤት ለመውሰድ ሻሂን ሽጉጥን ወጣ። ሁሉም ሽጉጥ ተደቃቀኑ። እተኩሳለሁ፣ እተኩሳለሁ ነይ ናሬ ነይ አብረን እንሂድ እያላን ነበር ሻሂን በአንድ በኩል ወይዘሮ ሰዳከት ናሬ ነይ ነይ ወደ ባልሽ ቤት ነው የምትሄጂው፣ ትላታለች። በዚህ ጉዳይ ተፋጠጡ ወይዘሮ ሰዳከትና ኦስካን እንዳትሄጂ ይሏታል። ነገር ግን ናሬ ግራ ተጋባች፣ ተደናበረች። ሻሂን ደግሞ ነይ እንሂድ እያላን ነው። ይኸውልሽ ናሬ ከሱ ጋር የምትሄጂ ከሆነ ከባድ ዋጋ አስከፍልሻለሁ። በፍጹም ከፍለሽ የማጨርሽን ዋጋ ነው የማስከፍልሽ። መቼም ይቀራልሽም። ወደ ባልሽ ቤት ትመለሻለሽ። ይሄው ነው የሚሆነው እያለቻን ነው። ናሬ ይህን ጊዜ ኦስካን ፍጥጥ ብላ አየችው። እየጠበቀ ነው ኦስካን እድሉ ሊጠቀምበት በሰፊው አሰፍስፎ እየጠበቀ ነበረ። ከዛ ናሬ ትኩር ብላ ካየችው በኋላ እየሮጠች ወደ ሻይን ተጠጋች። ሻይን በጀርቦ በኩል እያራጋት እንዳትጠጉኝ፣ እንዳትጠጉኝ እያለ ሽጉጡን ይዞ እያስፈራራ ነበረ። ሻይን ናሬን ይዟት ወደ መኪናው እያስገባት፣ አንተ ሻይን ሻይን ይል ለራስ ክብር ይኖረ ልጄን ልቀቃት፣ ልጄን ልቀቃት ይል እንደ አባት እየሆንክ ነው እንዴ እያለች ነበር። እንዳትጠጉኝ፣ ተኩሳለሁ፣ እንዳትጠጉኝ ብሎ በቀጥታ እጇን ይዘው ወደ መኪናው ሊገባ ነው። ወይዘሮ ሰዳከት ትከተሏለች፣ ልቀቃት፣ ልጄን እያለችው። ናሬ ፈጥና ወደ መኪናው ልገባ ነው ከዛው ወይዘሮ ሰዳከት ናሬ እንዳታረጊ እንዳታረጊ እየነገርኩሽ ነው ስትላት ናሬ መኪና ውስጥ ገባች ሻሂንም መኪና ውስጥ ገባ በቀጥታ እየሄዱ ናቸው በሉ በሉ ኒድ ኒድ ኒድ ትላለች ወይዘሮ ሰዳከት መኪና ውስጥ ገቡ እየተከተሏቸው ነበረ ኦስካ ዓይኑን ይጨፍናል ይሄ ነገር ምንም ተስፋ እንደሌለው ያስባል ከዛም በኋላ ወይዘሮ ሰዳከት እነናሬን ናሬን እየተከታተላቻቸው ነው ወንዶች እንዲመጡ እየጠራች ነው ሻሂን ናሬን የት ይዟት እንደሚሄድ አታውቅም በሌላ በኩል አሊያ እናቷ ሕክምና እንድታገኝ ልታደረግ ነው ሆስፒታል ይዛት መጥታለች። ከዛ በኋላ በመስቶት ውስጥ ሆና ራቅ በላ በራ አካባቢ እያየቻን ነበረ። በተደጋጋሚ ነበር የምታስበው ፍቅሬ። ከዛ በድንገት ጂያን መጣ። እንደመጣ እንዴ፣ እንዴ መጣ በሰላም ነው የመጣው አለችው። አዎ በሰላም ነው የመጣውት ሆስፒታሉ የኔ አይደለ፣ አንዳንድ ጉዳዮች ያሉ አንዳንድ ስብሰቦች ላይ መገኘት አለብ እያለ በቀጥታ እሱም ቢሆን ወይዘሮ ፍቅሪን መመልከት ጀመረ። የአልያን እናት። ከዛ አሊያ፣ እንግዲህ በቻልኩት አቅም ህክምና እንድታገኝ ለማድረግ እየሞከርኩኝ ነው። እኔ እምልህ ሆሩን አገኘው እንዴ? አለችው። አላገኘሁትም እስካሁን እየፈለግን ነው ነው አላት። ጥሩሽ በቃ ብላ ተጨንቃናቷን እናቷን ታያታለች። አሊያ ግን ደህና ነሽ እያላን ነበረ። ባሉንስ በሆን ባሉ ምን ልዩነት አለው አለችው። አረ ደናት መሲ ምንድነው በጣም ተጨንቀሻል እያላን ነበረ። ጂያን፣ ግራ ገባኝ እኮ እቺ ሴት በጣም ሲበዛ ራስ ወዳድ ናት። በዓለም ላይ እንደሷ ራስ ወዳድ አለን እንዴ? ሰው ግን እንዴት ራስ ወዳድ ሆኑ ራሱን አይጠብቅም። በጣም አርፍዳለች። በጣም ነው ያረፈደችው። ከዚህ በኋላ ህክምናው በጣም በጣም አስቸጋሪ ነው የሚሆነው አለችው። ከዛ ሱ እያው እንግዲህ አንዳንድ ሰው እኮ እያላን ነበረ። እንዴት ነው ራሷን መጠበቅ ያልቻለችው? ይሄ እኮ ነው ጥያቄው አልመለስልሽ ያለኝ ጥያቄ ትላለች። ከዛ ጂያን አሊያ፣ እሺ ለማንኛውም አሁን ምግብ በልተሻል ነይ እንብላ አላት። አያይ ችግር የለም ባልበላ ማለችው። እባክሽን ነይ እንብላ ብሎ እየጠየቃን ነበረ። ከዛ እሷ እሺን እንቀሳቀስ እያለችው፣ ገና ወደኋላ ዞር ከማለታቸው ሚኔ እየመጣች ነበረ። ሚኔ ፊትለፊት እያገኘቻቸው በጭንቅላቷ ብቻ ጭንቅላቷን እየነቀነቀች ሰላም ብላቸው አለፈች። አለ አሁንም ቢሆን ሚኔን ስታያት ምንም ደስ አይላትም ድንገት ጂያን ተደወለለት ጂያን የተደወለው ከእናቱ ነበረ ሄሎ ጂያን እየሰማኝ ነው ሻሂን የሚባል ክብረ ቢስ ናሬን እየወሰዳን ነው እሷን ብትሆን እንደ በግ እየተጎተተች አብረው እየሄደች ነው ስትለው እማዬ ምንድነው የምትይዩ ምንም አልገባኝም አላት እየተቃቀፉ ነበረ ይኸውልህ ነግሬ ነበረች ልጅ አርፋ ትቀመጥም ብዬ ነበረ አሁን የሆነ ነገር ማድረግ አለብን የት እንደምትሄድ አላውቅም እያለችው ነው ከዛ ድንገት ወደ ከተማ እየገቡ ሲመጡ ወደ ገዛ ቤቱ ወደ ራሱ እንደሚወስዳት ሲገባት ወደ ቤቱ ነው መሰለኝ የሚወስዳት ወደ እናቶ ቤት አይ እች ልጅ ልታዋርደኝ ብሎ ታሳፍረኝ ነው በቃ ስሜን ልታጠፋብኝ ነው፣ ትላለች። እማየ ዮልሽ እኔ እስክመጣ ድረስ ምንም እንዳታደረግ እሺ፣ እኔ እመጣለሁ። ምንም ነገር እንዳታደረግ እኔ እስክመጣ ይላታል። ከዛ ስልኩ ተዘጋ። ከዛ አሊያ፣ በጣም ይቅርታ፣ ሚሄድ አለብኝ አላት። ችግር የለም አብሬ ልምጣ ከፈለክ አለችው። ረራ ያስፈልግምን ሄዳለሁ ብሏት እየወጣ ነበረም። ሻሂን ቀጥታ ናሬን ወደ ራሱ ቤት ይዟ መጣ። ሻሂን፣ አረ እባክህ በትክክል እያሰብክ አይደለም። ይኸውልህ እናትህ ይህን ነገር ካየ ትክክል አይመጣም። ይኸውልህ ይቅር እያለችው ነውጪ ነውጪ እያላት ከመኪና ውስጥ እንድትወጣ እያረጋን ነው። ከመኪና ውስጥ ከወጣሽ በኋላ የጎተታት ነ ንግባ ይላታል። ሻሂን፣ እባክህ እባክህ ተባኪውልን ጥሩ አይመጣም። ሌላ አማራጭ እንፈልግ። ወደ ቤት ልመለስ። ምንም ችግር የለም፣ እንገናኛለን እናንተ አለችው። ናሬ በሆኑ አለቅሽም። ይኸውልሽ እስካሁን ረስተችሽ ስሄድ እንደነበረ አድርግሽ ስሞታ ስታቀርቢ ነበር፣ ግን ከዚህ በኋላ ይሰራም። ከዚህ በኋላ ሁሉንም ነገር ዋጋ ለመክፈል ዝግጁ ነኝ፣ በቃ በሁሉም ቁመና ላይ ይገኛለሁ እያላት ነው። ሻሂን እኮ ባለ ትዳር እኮ ነኝ አለችው። ቢሆንስ፣ ቢሆንስ፣ ነይ ግቢ፣ በቃ እያላት ነበረ። እንደሚያፈቅራት ነገራት። ከዚህ በኋላ አንቺ መቶ አልፈልግም፣ በቃ እባክሽ፣ እባክሽ እያላት ነበረ። ከዛ በሩን ከፍቶት ወደ ውስጥ ገቡ። እንደገቡ ቪዲዮን ሰታያቸው፣ እንዴ ደሞቹ እዚህ ምን ልታረግ መጣች? ምን ልታረጊ ይመጣሽ አንቺ ምትትላት ሻይን የናሬን እጅ እንደያዘ ነበረ። ከዛ ፊዳን ምልቶ መጣች። ሻይን ሻይን፣ ምልቶን የመጣችው ይች ልጅ በል ተናገር ስትለው እማዬ ከዚህ በኋላ ናሬ እኛ ቤት ትቆያለች ሲላት፣ እንዴት ሆኖ እንዴት ሆኖ፣ እኔ ሞቼ ነው ቆሜ ነው ከእሷ ጋዜ አንድ ላይ የምኖረው? ምን ሆነው፣ ሻይን ጭንቅላት ማሰብ ቆመ። እንዴ ቦታ ሽንወቅ እንችል ውጪ ከዚህ ውጪ ከዚህ ባለጌ፣ ክብረ ቢስ ብላ እየገፈተረች እያስወጣቻት፣ ባንድ በኩል ናሬ ትንሽ ራቅ ብላ ቆመች። እማዬ ተረጋጊ ተረጋጊ እያለ ሻይን ከእናቱ ጌ ታገላል። እች ልጅ እዚህ መቆየት አትችልም አትችልም፣ እገላታለሁ፣ እች ልጅ እገላታለሁ እያለች ራሷን ሳጠች። ከዛ በኋላ ቀጥታ ሻይን እናቱን አቅፎ ወደ ውስጥ ይዞ እየገባ ናይ ናሬ ንግባ ይላታል። እናቱን ሶፋ ላይ ጋደም እንድትል እያደረገ ነበረ። ሰዳከት መጣች። ሰዳከት ከብዙ ወንዶች ጋር ከመኪና ውስጥ እየወጣች በሩን ክፈቱ ትላለች። የሻሂን ጠባቂዎችን ብዙ ናቸው አንከፍትም ይሏታል። ከዛ በኋላ ሰዳከት በሉ አስከፍቷቸው ተጣሉ፣ ተደባደብ ትላቸዋለች። ወንዶች እርስ በርስ ይተናነቃሉ። በአንድ በኩል ደግሞ ሻሂን ከእናቷ አጠገብ ነው። ሻሂን ሻሂን አንተ ቆይል ታዋሬ ነው ቆርጦ የተነሳ እንዴኖች ልጅ ዝም ታመጣት ትሏለች። በውጭ በኩል ሰዳከት ደግሞ ትጫዋለች። በሩን ክፈተው። ሻሂን ናሬ ነይ ውጪ፣ ነይ ውጪ፣ ከተደበክሽበት ከተደበክሽበት ጉርጓር ነይ ውጪ። አገኝሻለሁ ልሽ ብትውጭ ይሻልሻል። ነይ ይቅርልሻለሁ፣ ችግር የለም። በኋላ ሰዓቱ ከሄደ ከረፈደብሽ መጥፎ ነው ላንቺ። በሩን ክፈቱ ትላለች። ነገሮቹ እንዴት ተናንቀው በአንድ በኩል ደሞ ሻይን ከቤት እየወጣ ነበረ ከዛ ናሬ ሻይን በቃ እኔ ወይ ልሂድ ልሂድ በቃ አለች ይህን ነው የምትሄጂው እንዴ እኔ ሁሉንም ነገር እቆጣጠራው አላት አስቤ እያላ ነው ድንገት እነ ካያ መጡ እነ ካያ ሲመጡ ወንዶቹን እንዳይጣሉ እየገላገሏቸው ነበረ ከድር ሙዛፈር ካያ መጥቶ ለሶስት ሊገላገሏቸው እየሞከሩ ድንገት ደሞ ጂያን መጣ ጂያን ሲመጣ ወደ ላይ እየተኮሰ ነበረ ሁሉም ጸጥ እያሉ ናቸው ድንገት ደሞ እነ ደሚር መጡ ደሚር ከሚስቱ ዘሬን ጋር እየመጣ ካያ ዘሬንን ሲያት ንዴቱ በስጭቱ ቅናቱ እየጀማመረው ነበረ ወንድሜ ምን ተፈጠረ ትሏለች ዘሬን ሻይን በሩ እየከፈተ ወደሱ እየቀረበች ደሚሩ ደግሞ አአአ አልቦሮች ሰፈሩን እኮ ደበላለቁት፣ እንዴ ደስ ይላሉ ሲጣሉ ይላል። ከዛ ሻሂን እንደወጣት ጂያን ወደ ሻሂን እየቀረበ ሻሂን ማውራት አለብን አለው። ሻሂን ከዛ እኔ እኔ ሀሳቤን አልቀይርም አለ። ማውራት አለብን እኮ ነው የምልህ እያለው ተያይዘው ወደ ውስጥ ገቡ። እነ ሰዳከት በር ጋር እየጠበቁ ናቸው። ሻሂን እንዲሁም ጂያን ሊያወሩ ተቀመጡ። ከዛ በኋላ ሻሂን እናቱን እህቱን ወደ ውስጥ ግቡ እያላቸው ነው። ከዛ ጂያን እህቱ ናሬ ና ቁጭ በይ አንቺም ይላታል። እሷም ተቀመጠች። ከዛም በኋላ ሻሂን እንግዲህ እሷ እስክትፋታ ድረስ እዚህ መቆየት አለባት። ከዛ በኋላ በባሉ መሰረት መጥቼ ከእናንተ ጠይቃለሁ መደረግ ያለበትን ነገር በሙሉ አረጋለሁ ይላል ናሬ ዝምቷ እንደቀጠለ ነው ጥሩ ጥሩ ሻይን እያሰብክ አደለም ማለት ጭንቅላት እየሰራ አይመስለኝ ምንድነው ነው በትክክል እያሰብክ ነው ግን እንዴ ነው ባለትዳር ሆነ አንተ ቤት የምትቆየው እንዲ አንተ እንዲ ለእሷ እንኳን ክብር ባይኖር ለራስህ ክብር የለም እንዴ ምን እያደረክ ነው ያለው ይኸውልህ በቃ ትፋታለች ትፋታለች አውቃለሁ ግን እንደምታስበው ቀላል አደለም አለው አዎ ይገባኛል ይገባኛል ግን ይኸውልህ ስማ ጂያን ችግሬ ለምን ያልቀርባት ማን ነካትም ጫፏንም የዘሬን መኝታ ክፍል መሆን ትችላለች ምንም ነገር አይፈጠርም አለው ሻይን ተረጋጋ ሲጀመር ስሜት ይሆናል ይኸውልህ ይሄ አይደበቀም አይደረግ ነገር ነው እንደም የምታፈቅራ ታውቃለሁ፣ ይገባኛል፣ እሷም ታፈቅራለች። በቃ ገና አግብታለች ባለትዳር ናት። ይሄ መሆን የለበትም። በቃ እስክትፋታ ድረስ ጠብቅ አለው። ከዛ ሻሂን ግን ከተፋታሽ በኋላ አንድ ላይ እንድንሆን አትከለከለን ማረል አለው። እንዴ ሻሂን፣ እኔ ከመጀመሪያው ቀን ጀምሮ መቼ ነው በእናንተ ግንኙነት እንቢ ብዬ ማቀው ክልክያችሁ? አውቃለሁ። እንዴ እባክህ ሌላ ነገር አታስብ እሺ። አሁን መሄድ አለባት ወደ ቤት እንሄድ። ከዛ በኋላ ከተፋታሽ በኋላ የሚሆነው ይሆናል በማለት እያተናገረ ነበር ጂያን። ከዛ ሻሂን ግን ወደ ባሏ ቤት እንዳትልኳት ሲል ነበረም። ከዛ ጂያን እሱን ቃል አልገባለም፣ ግን የሚደረገውን ነገር በሙሉ አረጋለሁ እረዳለሁ እያለው ነው። ከዛ ናሬ ሰማይን እባክህ ወንድም የሚለውን ነገር ስማ እባክህ አለችው። ከዛ እሱ ሀሳብ ቀየረ። እሺ በቃ እያለ ፈቀደ። እንደሄዱ እየፈቀደ በቀጥታ አብረው ከቤት ተያይዘው እየወጡ ከዛ ገና እየወጣሽ ነበረ ናሬ፣ አፈቅርሻለሁ እያላን ነበረ። ከዛ ፈገግ ብላ ታየዋለች። ዘሬንና እና እናቱ ቆመው እያዩ ነበረ። ከዛ ተያይዘው ወጡ። ሰዳከት ናሬ ስትወጣ ያየቻት ግቢ መኪና ውስጥ ትላታለች። ጂያን እንደሞነ የኔ መኪና ውስጥ ግቢ ይላታል። እናቱ እንዲሁም እህቱ እንዳይጣሉ ፈርቷል። ከዛ እሱ መኪና ውስጥ አስገብቷት ወደ ቤት እየሄዱ መኪኖቹ ሲንቀሳቀሱ ኦስካን ቆም ብሎ እያየ ነበረ። ኦስካናውን ቢሆን ይበሳጫል። ከዛ በኋላ ማታ ላይ ኤጀመል ስለተፈጠረው ነገር ሰምተዋል። ወደ ሻሂን ደወለ። ሻሂን አንተ ግን ምን አይነት ክብረ ቢስ ልጅ ነህ? እንዴት እንደዚህ ይደረጋል? ከአንተ እንደዚህ ይጠበቃል እንዴ? እንዲ እሷ ማን ስለሆነች ነው እንደዚህ የምትሆንላት ይለዋል። ከዛ ኤጀመል በፍጹም የማያቋረጥ የማያበቃ የእርግማን አይነት ነበር እያወረደ የነበረው። አባዬ በቃ በቃ፣ ምንድን ይሉ እርግማን በቃ ይበቃል እንዴ! አንድ ጊዜ ወስኛለሁ፣ ናሬን አፈቅራታለሁ አለው። አቤት አቤት፣ እንደ አንተ አይነት ልጅ ከመውለድ አለመፈጠር ይሻላል። የእውነት አዋርደኛል። በህይወቴ እንደዚህ ተዋርጃ አላቅም። አንተ እን የወይዘሮ ሰዳከ ልጅ ምን ታርገ? እያለው ነበረ። ከዛ ሻይና ያገባም አባዬ በቃ እሷ የኔ ሚስት ትሆናለች አለው። አልባርክህም፣ አልመርቅህም በቃ ልንገረ ማለት ነው። ከእሷ ከተጋባ በፍጹም የኔም በረከት ምርቃት አታገኝም አለው። ከዛ ሻይን አባዬ ትመርቀኛለህ እያለው እሱን እናያለን ብሎ የጀመል ስልኩን ዘጋው። ሻይን በአንድ በኩል ሄለው ሄለው እያለ ስልኩ ሲቋርጥበት ተናዶ ስልኩን እየወረወረ ጭንቅላቱን እየያዘ ነበረ። እነሰዳከት ቤት ከመጡ በኋላ ጭቅጭቁ ተጧጥፎ ቀጥሏል። እኔ ኮ ጂያን ነግሬ ኮ ነበርኩ ቀደም ብዬ ኮ እች ልጅ እዚህ ቤት ካመጣት ሮጣ ወደ ሻይን ነው የምትሄደው። ኤን የመሰለ እድል ካገኘችማ በቃ በፍጹም እኔ ይዛትም አንቆጣጠራትም ብዬሽ ነበር። እሻም ከዚህ በኋላ ምንድን ነው የምናረገው? ምንድን ነው የምናረገው እስኪ ትላለች። እማዬ ተረጋጊ በቃ ተረጋጊ። ሲጀመረ ነው ወደዛ አይጥ ወደሆነ ወደ ኦስካን ወደሚባል ሰው ቤት አልካትም ተመሽ እያላ ነበር አንተ። እሷ እንዴ በናሬ ታሳብባለህ? ዋናዋ፣ ዋናዋ መሪዋ እሷ እሷ አላለች እንዴ? አሊያ እሷ አላለች እንዴ ሆስፒታሉ ሰዳት ብላ፣ ከዛ ከሻሂን ጋር ልትገናኙ ያመቻቸቸው እንደ አንቺ ግን ጭንቅላት እንዴ ነው የሚያስበው? ስልተራት አሊያ ፈርታ እያዳመጠች ነበረ። ከዛ ናሬ እማዬ ባክሽ እሷን አትወቅሽ፣ ጥፋተኛው አንኔ ኢንስታ ነበር። ደሞንም ታውራለች እንዴ ብላ ልትመታት ነው። አንቺ ልጅ ባለትዳር እኮ ነሽ፣ ባለትዳር ነሽ። አታፍሪም እንዴ ምንት ማፈሪያ ነሽ ስትራት ማፈር ካለብሽ ማፈር ያለብሽ ራስሽ ነሽ፣ ትላለች ናሪ። ሴቶቹ ጭቅጭቃቸው ቀጠለ። ጂያን እነሱን ለማግባባት ጥረት እያረገ ነው። ጭቅጭቁ እንዲበርትቶ እያለ ድንገት ሕፃኑ ጂያን መጣ። እሱ እንደመጣ አዲስ ልብስ ቀይሮ ነበረ። ነገ ይገረዛል። ከዛ ቀጥታ ወደ ስነ ስርዓቱ ሊገቡ ናቸው። እሱ ግን እንደመጣ አሁን ቢያንስ ጭቅጭቁ ቆሟል። ሁሉም እየተሳሳቁና እየተጫወቱ ነበረ። ሁሉንም ረስተው ዛሬ ጠዋት ዝግጅቱ ይከናወናል። ለቤታቸው ውስጥ ግን በጣም ብዙ ሰው ተጋብዟል። ግቢያቸው ውስጥ ድግስ ተዘጋጅቷል። ከዛ ልብሱ ሰውን አሁንም እንደለበሰ ወደ ውጭ እየወጣ ነው። ከዛ ወዘሮ ሰዳከትም እያቀፈችው ድንገት ፍቅሬም ስትመጣ ዴኒዝ የኔ ልጅ ልጅ እያለች ስታክፈው ከዛ ሰዳከት ጃን ይህ ልጅ ከሷ ውሰድ ስትለው ነበረማ የተረጋጊ እንጂ ይላታል። ከጥቂት ደቂቃዎች በኋላ በመጨረሻም ህፃኑን ጃን አጣሪያለች። ፈረስ ላይ ያስቀምጠው ከተማ ይዘውት እየዞሩ ነበረ። በቀጥታ ከተማውን እየዞረ በአንድ በኩል ግቢ ውስጥ ደግሞ እነ ጃን አብረው እየደነሱ ናቸው። ከተወሰኑ ደቂቃዎች በኋላ ወደ ቤት መጥተው አብረው እየደነሱ አሊያ እንዲሁም ናሬ ቁጭ ብሎ ያጨበጭባሉ። አሊያ በዚህ ሰዓት በጣም ደስተኛ መሆኗን የተመለከተችው ፍቅሪ ሁኔታዋን ሁኔቷን ዝም ብላ ስትከታተል ነበረ። ሰዳከትም ቁጭ ብላ ትከታተላለች። ከዛ ጂያን እየደነሰ በባህላቸው መሰረት ከዛ አልያ ናይ እንደነስ አላት። ኧረ ይቅርብኝ አለችው። ከዛ ናይ ብሎ ወደ ወደሷ ተጠግቶ እጇን ይዘው እየተነሳ አብረው እንዲደንሱ ሲያረጋት ካያ ደግሞ ሙዚቃውን ቀይሩት ብሎ ሁለቱ ብቻ እንዲደንሱ እያረገ ነበረ። ሁለቱ ብቻቸውን እየደነሱ ከበባህላቸው መሰረት ገንዘብ እየበተነ ነበረ። ከዛ በመጨረሻ ህፃኑን ጂያን ወደ ውስጥ እያስገቡት ናቸው የግርዛት ስነ ስርዓቱን ሊፈጽሙ። ከዛም የግርዛት ስነ ስርዓቱ ተካሄደ። ከዛ ጂያን እንዲሁም አሊያ በውጭ ኩል ቆመው ጎን ለጎን እያወሩ ነበረ። ሁሉም ነገር አለቀ አለችው። አዎ አልቋል ሁሉም ነገር አላት። በጣም ደስ ብሎኛል ጂያን፣ ጂያን ትልቅ ሸክም ነበር ከሌሌ ቀል የቀልለው ጂያን በጣም ነው የማመሰግነው አለችው። ከዛ ምንም ችግር የለም ይላታል። ከዛ ፈገግ ብላ እጁን ያዘችው። እጁን ስትይዘው እሱም ዞር ብሎ እያያን ነበረ። ተያየው። የምታየትበት አስተያየት በፍቅር ነበረም። ሁለቱም እንደዚህ በዓይኖቻቸው እየተነጋገሩ ነበረ። ድንገት ሚኔ መጣቸው። ሚኔ ስትመጣ አሊያ ኤሌክትሪክ እንደነዘራት ሆና ነበረ። ቶሎ ብላ የጂያን እጅን የለቀቀቸው። ከዛ እሷ ስትቀርባቸው ጂያ፣ ሚኔ ምን ተፈጠረ ይላታል። ጂያን፣ ዛሬ በጣም ደስ ይላል ደስ አይልም? ደስ ይላል። በተለይ ከዚህ ጋ ያለው እይታ ደስ አይልም? እንኳን ደስ ለነበር ነበር የመጣሁት አለችው። ጂያን ምነካት ብሎ ፍጥጥ ብሎ ያያታል። አሊያን ብትሆን ምንድነው ነገሩ ብላ አልገባትም። ትሰጣታለች ነገር ግን አሁን ሚኔ ማርገዟን ለመናገርና ላለመናገር ከጫፍ ደርሳለች። ጥንዶቹ ቆመው እያዩዋት ነው። ክቡራን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ሁሉ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱርክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘወትር ይዞ ይመጣል። ዘውድ ድራማ ከተጀመረ እና በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ፣ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በትህትና ይመጥይቁናል። ሁሉ ጊዜ በኮሜንት ከፊታችሁ በላይካችሁ የምታበረታቱኝ ውድ ክብሯን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።